ለምንድን ነው ስራ ቦታ ነኝ ያልሽው? ያው እዛ ነበርኩ ለዛ ነው። በዛ ላይ ደግሞ ሰው ጋር እንደነበርኩ መናገሩ ምንም ትርጉም የለውም ብዬ ነው። እና ምን እያደረግሽ ነው? ያው እንደምታዩ ሄለን እንግዲህ ከቴዲ ጋራ ካፌ ውስጥ ተገናኝተው በሚያወሩ ሰዓት የቤሉል አጎት የቶማስ ወንድም አይቷቸዋል፣ ማለት ነው። ከዛም እንግዲህ በባያቸው ሰዓት እሱ ቶሎ ብሎ ቤሉል ጋር ይደውልለታል። ቤሉል ጋር ይደውልና እናትህ ምን እንደምሰራ ምን እንደምታደርግ ጉዷን ላሳይህ በማለት ይነግረዋል። አሁን እኛ ያለብን ስለ ንብረት ሲያወራለት ለቤሉል፣ እንዴት አሁን አንተ በዚህን ሰዓት ስለ ንብረት ትጠይቀኛለህ? በማለት ቤሉልም ተቆጥቶት ነበረ። እንግዳ ውስና እሷ አሁን የት እንዳለች ላሳየ ከሌላ ወንድ ጋራ እያያድ ነው እየተዝናናች ያለችው። አዘኑ እንኳን የባሏ ሞት እንኳን አዘኑ እንኳን ሳይረሳ በማለት ለቤሉል ወስዶ ከቴዲ ጋራ ስታወራ ሊያሳየዋል። ከዛም ቤሉል እንግዲህ እንዳያቸው ወዲያውኑ ለ ሄለን ስልክ ይደውልላታል ለሄለን ስልክ በሚደውልልት ሰዓት የት ነሽ ብሎ ሲጠይቃት እስራ ቦታ ነኝ ብላ ትለዋለች እሱም እኮ እስራ ቦታ ሄጄ አጣሁሽ ብሎ ይመልስላታል አይ እኔ ስራ ቦታ ሳይሆን ቶማስ ስራ ቦታ ነው ያለሁት ብላ እሷም ደግማ ትመልስለታለች ከዛ ስልኩን ጆሮዋ ላይ ይዘጋና ያለው አማራጭ ቀጥ ብሎ ወደ እሷ ጋራ መሄድ ነበር። ስልክ ሲደውልላት እንግዲህ እያያት ነበረ እሱ። ከዛ እሷ ግን አላየችውም። ከዛ ቀጥ ብሎ ወደ እነሱ ጋር ያመራል። እንዴ ቤሉል፣ ከየት ነው የመጣኸው? ብላ ትደነግጠዋለች። እንዲህ ስልክ ስደውልልሽ እኮ እያየሁሽ ነበረ ስልኩን ስታወሪኝ ብሎ እሱም ይመልስላታል። አሁን ምን እየተፈጠረ እንዳለ ልትነግሪ ትችያለሽ? ብሎ ቤሉልም ይጠይቃታል። ለምንድነው ስራ ቦታ ነኝ ያልሽው ብሎ ይጠይቃታል። ያው እዛ ነበርኩ እኮ ለዛ ነው ብላ እሷም አሁንም ደግማ ተዋሸዋለች። በዛ ላይ ደግሞ ከሰው ጋር እንደነበርኩ መናገሩ ምንም ትርጉም የለውም ብዬ ነው በማለት እሷም ትመልስለታለች። እና ካዲያ አሁን ምን እያደረግሽ ነው ብሎ ይጠይቃታል። ያው እንደምታየው ከእንግዳ ጋር ነበርኩ፣ ስለ ስራ እያወራን ነበር በማለት ትመልስለታለች። ቤሉልም አጎት ያለው እውነቱን ነዋ ብሎ ለራሱ ያወራል። ኧረ ስለ ስራ ስለ ስራ ከሆነማ አቋረጥኳችኋ በማለት ቤሉልም ለሄለን ይመልስላታል። ሄለንም አይ ችግር የለውም መቼም ከዚህ በፊት ታውቀዋለህ አይደለ? ቴዲ የቶሚ የቅርብ ወዳጁ ነበር፣ በማለት ታስተዋውቀዋለች። ያው አንዳንድ ነገሮችን እያማከረ ነበር፣ በማለት ለቢሉል ትነግረዋለች። ቢሉልም እ ጥሩ በቃ እኔ መሄድ አለብኝ፣ በማለት እቤት እንገናኛለን፣ በማለት ካጠገቧ ይሄዳል። እሷም በጣም ተደናግጣለች። ቆይ ግን እንዴት ነው እዚህ መሆናችንን ያወቀው? በማለት ትገረማለች። በጣም ተናደደች። እንደ ምን አይነት ጣጣ ነው በማለት እየተበሳጨች ተመልሳ ትቀመጣለች። ማለት ነው እንግዲህ ከቴዲ ጋራ እሷ የምትዶልተው ዱለታ ሌላ ነው። ቢሉል ግን አላመነም ነበር። አውገቱ በሚለግረው ሰዓት ሊያመንም አልቻለም ነበረ በአይኑ ሲያየት ቢያይኑ ስያት ግን እሱም ያለውን ሁሉ እውነት አድርጎ አመናት አመነው ማለት ነው እናም እንግዲህ ወደ ቤቱ ቢሉል ወደ ቤቱ ሄዷል ያው ስለ ሄለን ጉዷን አውቆላታል ማለት ነው ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናቸውልኝ ሰላም ናቸው ሆይ በያላችሁበት ሰላማችሁ ብዝት ብዝ ዝት ይበልልኝ እኔ ሰላም ነኝ እግዚአብሔር ይመስገን ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ሁሌም እንደምለው ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ ነባሮች ደግሞ ላይክ ሼር ኮሜንት አስተያየታችሁ እንዳይረሳ ማለት ነው ዛሬ ደግሞ እንግዳ ድራማ በሚለው ክፍል ሰላሳ አንድ መጥቻለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቶኝ በትትና እጠይቃለሁ። እንግዲህ አዱ እና ኑን ኤልሹ አዱ ሰክሮ በጣም ደክሞ ተኝቶ ነበረ። ከዛም እሱ እስሯ ነበረ እስሩ ነበረች ማለት ነው። እሷም ደካሙን ተጠቅማ ደክሞታል ተኝቷል ብላ ልት ስመው ጠጋ በምትል ሰዓት እሱ ከእንቅልፉ ይባንናል ማለት ነው። ከዛ ምን እያደረግሽ ነው አንቺ ብሎ በጣም ከአልጋው ላይ ተደንግጦ ይነሳል። እንዴ አዱ ምን እየሆንክ ነው አንተ ውኮነ አትሂጅ ብላ ያልከኝ ብላ ትለዋለች። እሷም እንግዲህ ከዛን በሩን ከፍቶት እንዳበደ ተነስቶ ይወጣል። በጣም እሷም ደነገጠች። እንግዲህ ምን ምን ሆኜ ነው ግን እያለች እንግዲህ ለራሷ ጥያቄ ሆኖበታል። ይህን ጊዜ የቢሉል ፍቅረኛ ትመጣለች። ከዛም ኤልሽዬ ማሬ እንዴት ነሽ ግን ምንድን ነው እሱ ገፍታ ትሮኝ ያለፈው ያመዋል እንዴ እያለች ትጠይቃታለች። ከዛም አልጋው ላይ ቁጭ ብላ ቆይ ኤልሽዬ ምን ሆነሻል ደብሮሻል ብላ ትጠይቃታለች። ቆይ ለምንድን ነው ግን እንደዚህ የተጨነቅሽው ብላ ትጠይቃታለች። ኤልሹም አይ ልሹ ግን ምንድን ነው ያደረግኩት በማለት ለራሷ ጥያቄ ሆኖባት ራሷን ትጠይቃለች። ቆይ ግን ምን ሆነኝ፣ ምን ሆኜ ነው እያለች እያለ ቆይ ተረጋጊ፣ እስኪ ምንድን ነው እሱ የተፈጠረው፣ ምን እንደተፈጠረ ንገሪኝ ብላ ማኪም ትላታለች። ማኪ ምን እንዳደረግኳ ትጠይቅኝ በማለት ልሹም ትላታለች። ወይኔ ጉዴ ፈላ። ድጋሚ በቃ አይኔን አያየውም ብላ ኤልሹም ትመልስላታለች። አሁን ምንድነው የሚሻለኝ እያለች ለራሷ ትጨነቃለች። እሺ ተረጋጊና ንገሪኝ የተፈጠረውን ነገር ብላ ትላታለች። ኤልሹም በጣም ልትረጋጋ አልቻለችም፣ ትናደዳለች። ወይኔች ውርደታም ሆንኩኝ ልጅ እያለች ትላታለች አዲን ድክም ብሎት እዚህ ጋር ተኝቶ ነበረ። ከዛን ወይኔ በቃ ተዩ በቃ ለመናገር ራሱ ለራሷም ከበዳት። እንዴ ኤልሹ፣ ምንድን ነው እሱ ንገርኝ እንጂ አሁን ጓደኛ ሆነን የለ እንዴ? በማለት እሷም ትጠይቃታለች። እኔም ማግዝሽ ሊኖር ይችላል በማለት ትላታለች። ኤልሹም ልትነግራት፣ እሱ ተኝቶ ነበር እያለች ልትነግራት ትዘጋጃለች። ግን ከነገረቻትም በኋላ ትስቅባታለች ማለት ነው። ልትረዳት አልቻለችም። መይሐዋ ይሄን ነው ብዬ ነበር እኮ አለመንገር እየፈለግኩት እያለች ኤልሹም ትናደድባታለች። እኔም ጉኔ ሳላስበው ነው ጉንጩን ልስም ነበረ እየፈለግኩት እያለች ትላታለች። ከዛም እሷ ትስቅባታለች ማለት ነው እና በቃ እሺ፣ ይቅርታ ይቅርታ፣ እየሰማዎች ነው አሁን ምንም ነገር አላደርግም፣ ንገሪኝ ብላ ትላታለች። ከዛ ተቀራረብን፣ ከዛም ልነሳ ልሄድ ስል አትጂ ብሎለኝ ከዛም በዚህ ተናደደብኝ ብላ ኤልሹም ትነግራታለች። እረ በለው አልተቻልሽም ምን ዋጉርነሽ እያለች ትላታለች። እጭ በቃ ታይዋክሽን ወንድ አደለ እንዴ ደሞ፣ አንቺን የመሰለች ልጅ አግኝቶ ነው እያለች እሷም በጎኗ ትፎግራታለች። ከዛም ኧረ እባክሽን ኤልሹ አታስቂኝ ብላ ትላታለች። ሊቁኑ እኔ ወደ መጣሁበት ጉዳይ ልግባ፣ ግን ቤሉል የት ሄዶ ነው ብላ ኤልሹን ትጠይቃታለች። እኔ ምን አቃለሁ እዛቸው የተረገመችው ልጅ ጋር ሄዶ ይሆናላ ብላ ትመልስላታለች። እረ አያደርገውም ደግሞ ልጅቷን እንደዛ አስፈራርተናትማ ተመልሳማ መቼም አታደርገውም በማለት ለኤልሹ ትመልስላታለች። መስሎሻለች እሺ ትልሻለች ግን አታደርገውም በማለት ኤልሹም ትመልስላታለች። እቺ አቃጣይ ግን ለምን አንሄድም ነ እንሄድና እንያቸው በማለት ኤልሹም ብድግ ብለው ወደ ኑንሽ ክላስ እያመራሉ ማለት ነው። እንደ ወዛችው የፈረደችው ንንሽ ጋር ንንሽን ሄደው ሊያበሳጯትና ሊሰድቧት ነው። ንንሽ ክላሷ ውስጥ ቁጭ ብላ ልብስ ይዛ ቢሉል የገዛላትን ልብስ ይዛ ተቀምጣ ነበር። እናም እነኛ ሁለቱ ወደ ክላሷ ያመራሉ። ከዛ አንቺ የማትረቢ ቆ ይህን ሁሉ ልብስ ጌጥ ነው ያመጣሽው ብላ ኤልሹ ኑንሽን ትላታለች። በሰረቅሽው ጌጥ ገዝተሽበት ነው አይደለ ብላ ኑንሽን ትሰድባታለች። እረፍ ኤልሹ ብላ ኑንሽም ትመልስላታለች። ከዛ ኤልሹም ምን ልታደርጊኝ ልትመቺ ነው ወይስ ልትጮሂ በማለት ኤልሹም ኑንሽን ትላታለች። ኤልሹም ኑንሽም ምንም ላደርግ አይደለም ግን በቃ ተይኝ ብላ ኑንሽም ኤልሹን ትላታለች። ቆይ ግን አንቺ ምን እንዳደርግልሽ ነው የፈለግሽው ብላ ኑንሽም ኤልሹን ትጠይቃታለች። ኤልሹም እዚህ ቤት ውስጥ ዓይንሽ ማየት አልፈልግም በማለት ትመልስላታለች። ስለዚህ ከዚህ ቤት መውጣት ትችያለሽ በማለት ኤልሹም ኑንሽን ትላታለች። ኤልሹም አብራት የቢሎ የቤሉል ጓደኛም ኤልሹ እንደዚህ አይነት እንደዚህ አይነት ሰው እኮ ወጥቶም አያርፍም ብላ እንደውም የባስ እንድታገኘው አመቻቸሽላት በማለት ትላታለች። እንደዚህ ካደረግሽማ ውጪ ላይም እንዲገናኙ ታደርጊያቸዋለሽ በማለት ትላታለች ኑንሽም ቆይ አንቺ ለምን ፍቅረኛሽ ከሆነ እራሱን አትመክሪውም? በማለት ኤል ኑንሽም ፍቅረኛውን ትላታለች። ጠዋት ማትም፣ ጠዋት ማታ እኔ ጋር እየተመላለሳችሁ ከምታስፈራሩኝ ለምን እራሱኑ ሄዳችሁ አትጠይቁትም? በማለት ኑንሽም ትላቸዋለች። ነው ወይስ ምክርሽን አይሰማም? በማለት ትጠይቃታለች። ኤልሹም ቆይ ምን ለማለት ነው? ቆይ እንዴት እንዴት ነው የሚያደርግሽ? እሷ እኮ የወንድሜ ሚስት ነች። አታፍሪም እንዴ እሷን ለመናገር ስታስቢ? ብላ ኤልሽ ኑንሽም ኤልሹም ኑንሽን ትላታለች። ኑንሽም ለምን አፍራለው ብላ ትመልስላታለች። እኔ እኮ እውነቱን ነው የተናገርኩት ፍቅረኛዋ ከሆነ ራሱ መናገር እና መቆጣት ትችላለች፣ እኔ ጋር መምጣት አይጠበቅበትም በማለት ትላታለች። አንቺ እንዴት እንዴት ነው የምትሞጣ? ሞጪው ምንድን ነው እንደዚህ ያለ ደረጃሽ መዝለል በማለት ትመልስላታለች። አንቺ ጥጋበኛ፣ ጉድሽን ነው የምዘረግፍልሽ፣ ዝም ብቴ ይሻልሻል በማለት ኤልሹም ኑንሽን ታስፈራራታለች። አንቺ ኤልሹ፣ አንቺኮ ከኔ ጋራ በመጣላትና በመቆጣት ምንም ነገር የምታተርፊው ነገር የለም በማለት ኤልሹም ኑንሽን ትላታለች። ኑንሽም ምን እንደማላ ምን እንደማላ ተርፍ ለአዱና ለወንድሜ ተናግሬ አሳይሻለሁ በማለት ትላታለች። ልብሱን ብድግ ታደርግና ኑንሽም ምን እያደረግሽ ነው ብላ ትጠይቃታለች። በዚህ ቤት ብር እንጂ አንቺ ከየትም አንጥተሽ አትገዢውም። ስለዚህ ወስጄ እንደፈለገኝ ማድረግ እችላለሁ በማለት ኤልሹም ኑንሽን ልብሷን ትነቅጣታለች። ኤልሹ፣ እንደዛ ማድረግ አትችም በማለት ኑንሽም ትጠይቃታለች እና ከየት ነው ያመጣሽው ብላ ትጠይቃታለች። ኑንሽም ቤሉል ገዝቶልኝ ነው በማለት ትመልስላታለች። እርፍ ፍቅረኛውም ምን፣ አንቺ የማትረቢ ምን አይነት ድፍረት ነው እንዲህ ጭራሹኑ ልብስ አስገዛሽው በማለት ትቆጣታለች። ኤልሹም ጭራሹኑ ልብስ ለማስገዛትም ደርሰሻል በማለት ኤልሹ ትንሽን ትላታለች። ወይኔ ኤልሹ እውነት አንቺማ ከዛሬ ማታም አታልፊያትም በማለት ልብሱን እላዋ ላይ ትወረውርና ጥላዋ ጥላት ትወጣለች ማለት ነው። ቤሉና የገዛ የገዛ ስትላት ጭራሹኑ አበደች ማለት ነው፣ አበደች። እናም እንግዲህ ወይኔ ዛሬ በቃ አለቀልኝ፣ ከዛሬ ማታ አላልፍም እያለች እንግዲህ ኑንሽም ትደነግጣለች ማለት ነው። በዚህ መሀል ቢሉል ይደውልላታል። እንዴት ነሽ የኔ ቆንጆ በማለት ሰላም ይላታል። ዛሬ ቢዚ ነበርኩ ሳልደውልልሽ ቀየር ቆየሁኝ እና መውጣት ትችያለሽ ብላ ብሎ ይጠይቃታል። እሷም እሺ በቃ ግን እዚህ ሰፈር ነው ሌላ ራቅ ያለ ቦታ አልሄድም በማለት ትለዋለች። እሱም ምን ነው ደህና አይደለሽም እንዴ ብሎ ቤሎልም ይጠይቃታል። አይ ደህና ነኝ በቃ ሰፈር ስትደርስ ደውልልኝና እወጣለሁ በማለት ትለዋለች። እሱም እሺ ይላትና ስልኩን በዚህ ዘግተው ይሰናበታሉ ማለት ነው እና ኤልሹም ምን ነው መታመን በኔ ያልተጀመረ ደግሞ ምን ፈልጌ ያደረግኩት ህመም አይደለም፣ በማለት እንግዲህ በህመሟ ምክንያት በጣም እየተበሳጨች እና እራሷን እየወቀሰች ነው። እንግዲህ ሄለን እና ቴዲ ከተቀመጡበት ከነበሩበት ወደ ቤታቸው ያመራሉ። ቴዱም ሄለንም ቴዲን በሀሳቤ ተስማምተህ አብራይ ስለመጣ አመሰግናለሁ እያለች ቴዲን ትለዋለች። ብዙ ነገሮችን መነጋገር አለብን በማለት ቴዲም ትለዋለች። እሺ እኔም የምትየኝን ነገር ለመስማት ነው የመጣሁት በማለት ቴዲም ለሄለን ይመልሰላታል። ሲጀመር እኔናንቺ ውጪ መገናኘት የለብንም እኔናንቺ ውጪ ላይ ሰዎች ማየታቸው ጥሩ አይደለም በማለት ቴዲም ለሄለን ይላታል። ሄለንም በመጀመሪያ ለመሲ መድኃኒት ብለህ የሰጠኸኝ ከምግብ ጋር አርጌ ሰጥቻት ነበረ ግን ምንም ነገር ሊሰራ አልቻለም በማለት ትጠይቀዋለች። እሱም እንዴት አይሰራም እኔ ትክክለኛውን መድኃኒት ነው የሰጠውሽ በማለት እሱም ይመልስላታል። ወይም አንቺ አጠቃቀሙን ተሳስተሽ ሊሆን ይችላል ብሎ ይጠይቃታል። አጠቃቀሙን ስትል ብላ ትመልስለታለች። ወይ በውሃ ወይም በምግብ ነው፣ ምንም ነገር የተሳሳተ ነገር የለውም። ቀለል አድርጊው በማለት ቴዲም ይመልስላታል። እሺ እንግዲህ የተወሰነ ቀን ደጋግሜ እሞክረዋለሁ በማለት ትለዋለች ይህን ሰዓት መሲ ከላይ እየመጣች ይህን የምታወራውን ትሰማዋለች እንግዲህ ለመሲ ከዚህ በፊት በመርዝ አድርጋ ሰታት ነበረ ታዴ አትርፋታለች ማለት ነው ይህንንም ያደረገው ቴዲ ነው ይሄንን ስጫት ብሎ አሁን እንግዲህ መድሃኒቱ አልሰራልኝም እያለች ለቴዲ እየጠይ ነገረችው ነው ከዛም መሲ ቆማ በምታዳምጣቸው ሰዓት መሲ ስታየው፣ ወይኔ አምላኬ ዛሬም እዚ ቤት መጣ እያለች በቴዲ ባየችው ትናደዳለች። ይህን ሰዓት ቆይ ቆይ ፈጣሪ ለምንድን ነው ግን የምትፈትነኝ እያለች በራሷ ትናደዳለች። ይህን ጊዜ ታዴ ከላይ ትመጣና እንዴ መሲ ምን ሆነሽ ነው? ተደብቀሽ ምን እያረግሽ ነው? በማለት መሲን ትጠይቃታለች። ይሄን ጊዜ ሄለንም ተደብቀሽ አንቺ ተደብቀሽ እያዳመጥሽ እያዳመጥሽ ነበር እኔ በማለት መሲን ሄለን ትጩሁባታለች። ቴዲም አይ አሁን የመጣችው ስትመጣ እኮ እያየኋት ነበር፣ በማለት ለሄለን ይመልስላታል። ከዛም ታዴ ትገፋትና እነሱ እፊት ለፊት ትቆማለች። ወይ መስዬ ቆመሽ እኮ ሳይሽ የተራመድሽ አልመሰለኝም ነበር፣ በማለት ታዴም መሲል ትላታለች። ሄለንም ቆይ ታዴ፣ ምንድን ነው ያልሽው? ቆመሽ ሳይሽ እየተራመድሽ መሆንሽ አልገባኝም ቆያ አንቺ ግን ለምንድን ነው ለሰው የሚገባ አማርኛ አውሪ ብላ ሄለንም ታዴን ትላታለች። ወይ እኔ እኮ ስለምፈጥን ነው በማለት ታዴም ለሄለን ትመልስላታለች። በቃ ሁን ወደ ኢልሹ ሂጅላት። መሲም ነይ ወደኔ ብላ መሲም ትላታለች መሲም እኔም እኮ ወደ ኤልሹ ሊሄድ ነበር በማለት ለሄለን ትላታለች። ሄለንም ና ያልኩሽ አይደል እንዴ ብላ መሲ ላይ ትጮህባታለች። መሲም እሺ በማለት ተሸማቃ ወደ ሄለን